እውነት ከስራ ልንወጣ አምስት ሰዓት ብቻ ነው የቀረ። ማንኛውም መሟላት ያለባቸውን ነገሮች አሟላ እና በሚቀጥለው አመት ይዛቸው ነው። አሟልቻለሁ ሁሉንም ይዣል። እሺ ስም። እስከዚያ ቆየኝ እስከዚያው ይቆየኝ ያስም የአባቴን? ሳትጠይቀኝ ይሄ እስከዚያው ያንተ ብቻ ስም ነው። ረዘመ፣ ተንቦራቀቀ እንጂ ይኸውልህ በትልቅ ሁለት ቢልቦርድ እንኳን አይበቃም። እስከዚያው እሺ፣ የትውልድ ዘመን ሰማንያ ስምንት ሰማንያ ስምንት ከክርስቶስ ልደት በፊት ነው በኋላ። እሺ፣ ስራ ገጣሚ ገጣሚ የተወለድከው በአጋጣሚ እሺ የትውልድ ስፍራ ስም ደብረ ማርቆስ የትውልድ ስፍራ ያባት ስም ይባላል እንዴ ካላወቅኩ አላወቅኩም ነው የሚባለው ትናት እሺ የአደጋ ጊዜ ተጠሪ ቆይ ቶቶ ቶ ቆይ፣ ሰፋ ቀብር አስፈጻሚ አንተ አደጋ ቢደርስብህም ስለማትተርፍ፣ እኔ ቆይ እኔ እኔ እሺ፣ አራት ጉርድ ፎቶግራፍ ይዛሃል። አንዱ ፓስፖርት ሳይዝ፣ ሶስቱ ፖስተር ሳይዝ። ፖስተር ሳይዝ ደግሞ ምን ያደርጋል? ወንጀል ሰርተህ ከጠፋህ ግድግዳ ላይ የምንለጥፈው ነው። ሁለት ጆሮ አልገባም እኮ። እስከ ነገ ይገባ ልንጠብቀው። አሁን ይሄ አሁን ይሄ ጆሮ ብቻ አይደለም። ማጅራትህ ራሱ ተደርቦ ገብቷል። ጥሩ ከባዶ ይሻላል። ጥሩ እሺ፣ ጨረስኩ ትዕግስትህን። እሺ ሰባት መቶ ብር ከሀምሳ ሳንቲም አለ። ሰባት መቶ ነው። ሀምሳ ሳንቲም ምን ይሰራል? ዋናው 50 ሳንቲም ነው። ዋናው የሚያስፈልገው 50 ሳንቲም፣ የት ይሄዳል? ንሳል በቃ እንግዲህ እሱን አሟላና አየህ፣ 50 ሳንቲም ማለት ዋል ነው። እሺ ተከራይ አከራይ ደላላ ወይስ አከራይ ተከራይ ተከራይ የአከራይና ተከራይ ውላችሁን ኦሪጂናሉን አሟልተህ ጠዋት እሺ፣ ውህ በመጨረሻ የአከራይን ሁለት ጉርድ ፎቶግራፍ፣ ሁለት ጉርድ ሐውልት